ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለኝ እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ ሸር ሳብስክራይብ በማድረግ በተሰብኑ ነባር የሆናችሁ ደግሞ ላይክ ሸር እያደረጋችሁ አበረታተኝ። ውደትዬ እንዴት ናችሁ? አለኝ ዩቲዩብ ስራ እንዴት እያደረጋችሁ ነው? ዛሬ ደግሞ በአዲስ ነገር ብቅ ብየላችኋለው። አለው ውደትዬ እና ዛሬ ማለት ነው እና ዛሬ ደግሞ በአዲስ ነገር ብቅ ብያላችኋለሁ። አብርሃም እና ሩታ ታረቁ ተብሎ መጥቷል ማለት ነው። እና የነበረው ድራማ አይደለም፣ ነው ወይስ ምንድን ነው ማለት። ድራማ ነው እንዳንል አባታቸው አሉ፣ አባታቸው ትልቅ ሰው ይዋሻል? ድራማ ነው ድራማ ነው የነበረው ወይስ አይደለም? ግራ ገባል። እና ለማንኛውም አብርሃም እና ሩታ ታርቀዋል። ዛሬ ታርቀዋል። ጋሽጌ የመጡ አስ ታርቀዋቸዋል ማለት ነው። እዚ ላይ ግን መታረቅ እታረቃለው፣ ግን ወደ ካናዳ መሄዴ ግን አላቋርጥም፣ እሄዳለው ብላለች ማለት ነው። ጋሽጌም መጀመሪያ ሰላም አውርዶ እንጂ ምህዱስ ትሄድ ያለሽ መጀመሪያ ሰላማቸው እምፈልገው ብለዋል ማለት ነው። ሰላም ከሆናቸው በኋላ ራሴ ያስታርቃቸዋለሁ ማለታቸው ነው መሰለኝ። እና ዛሬ ታርቀዋል ታርቀዋል። አብርሃም ደግሞ እሺ መታረቁ ስንታረቅ፣ ግን ወደ ካናዳ ሄዳለሁ እያለች ነው። ሳምንት ሳምንት፣ ሁለት ሳምንት እንዳይሆን የቀራት ደግሞ ነገ፣ ነገ ነው እሄዳለሁ እያለች ያለችው ብለዋል እሷቸው ደግሞ ጋሽዬ ደግሞ ትሄድ ምህር ከፈለገች ትሄድ፣ እኔ ሳልመርቃት አትሄድም ብለዋል ማለት ነው። ጋሽዬም እስኪ እናያለን፣ ትቀራለች ወይስ ትሄዳለች? ጉዞዋ ትሰርዛለች ወይስ እንዴት ነው የምለው አብረን እናየዋለን ማለት ነው። እኔ እኮ መጀመሪያው ድራማ ነው፣ ድራማ ነው ብዬዋለሁ። ድራማ ነው፣ አትሄድም እንደዚህ ከአዲስ አበባ ወደ ቡታ ጅራ ነው እንዴ? ወደ ካናዳ መሄድ እንደዚህ በሳምንት እንዴት ብኖ የምሰልጠው ማለቴ፣ ብዙ ፕሮሰስ ነው ያለው እና በሳምንት እንዴት ነው ልሰልጥ የምችለው እያልኩ ውዶትዬ እና እዚህ ላይም ጽጌ ሩታ ሳታውቅ አጋሽ የመምጣታቸው ሳታውቅ ሳታውቅ ነው ይዛት የመጣች ማለት ነው። ደንግጣለች። መጀመሪያ አልተዋወቅም ነበር ሩታ ከአብርሃም እናት ነው እንጂ ክጋሽ ያልተዋወቀችም ነበር ማለት ነው። ከዛ ጽጌ ሳታውቅ ነው ይዛት የመጣችው ማለት ነው እና ታርቀዋል። እዚ ላይም ፀጌም ተንበርክካ ይቅርታ ጠይቃለች ለና አብርሃም። እኔም ችግር አለብኝ በመን በእናንተ መሃል ገብቻለሁ ብላ ይቅርታ ጠይቃቸዋለች። ተነሽ እና ይቅርታ ጠይቂ ብለዋት ማለት ነው። ጽጌ ይቅርታ ጠይቃለች ማለት ነው ለአብርሃም እና ለሩታ። ጋሽዬ ደግሞ ለአብርሃም አንተ ነህ ጥፋተኛ እሷ ብዙ ጊዜ ጠብቀሃለች፣ ሰላም ታወርዳለህ ብላ ጠብቀሃለች፣ ጊዜ ሰጥሃለች። አንተ ግን ልብህ ደንድኗል። አሁን ትሄድ አትሄድ አንተ የሚያገባህ ነገር የለም። እኔ ነኝ የሚመክራት ብለዋል ማለት ነው። እስኪ መክረው ያስቀርባታል ወይስ እንዴት ነው? ወይስ ጋሽ የሚድረመው ተባባሪ ናቸው? በነገራችን ላይ ገሽዬ በጣም የዋህ ናቸው። በጣም ደስ የሚሉ ማለት ይህ ሁሉ ነገር የማያካብዱ ናቸው ማለት ነው። በጣም ነው የምወዳቸው። መጀመሪያ ከረታና ከሩታ ሳይገናኝ አብርሃም ሳይተዋወቁ በፊት ነው የማውቃቸው ማለት ነው። በፕራንክም በምንም ይህ ሁሉ ነገር ያገባቸው ናቸው ማለት ነው። አያካብድም እና እና ሁሉ ነገር ቀለል አድርጎ የሚመለከቱ ናቸው ማለት ነው። ከፍቅር ጋር እያሉ አብርሃም ከፍቅር ጋር እያለ ይዤ ነው የማውቃቸው ማለት ነው። ጋሽዬ በጣም ደስ የምል ናቸው እና ዛሬ ደግሞ ሰላም አወረዱ ማለት ነው። ከብዙ ግርግር ግርግርታ ዛሬ ሰላም አውርደዋል ማለት ነው ውዶች ይህ እና እዚህ ላይም አብርሃም ተነስቶ ለእርታ ይቅርታ ጠይቋታል። ይቅርበኝ፣ አጥፍቻለሁ፣ የልጅነት ልጅነት ይዞኝ ነው ምናምን ብሎ ማለት ነው ከልቦ አይደለም ይቅር ያለችኝ ስል አንተም ተነስና ይቅርታ ጠይቃት አሉት ማለት ነው። እሱም ይቅርታ ጠይቀዋል። እዚህ ላይ ከልቦ አልነበረም በኋላ ነው ተነስተው ታጣጥፈው የታረቁት እንጂ እና እዚያ ላይ ታርቀዋል። እሱም ተነስታ እሱም ተነስቶ ሁለታቸው ፍቅር አላቸው፣ ግን በመሀል የሆነ ነገር ህልክ ነገር አለመግባባት አለ። ለዛ ነው መሰለኝ እና ብዙ ዩቱበሮችም በነዚህ እየሸቀሉ ነው። እነሱም ሳይክል ነው የያዙት ለሰውም አጀንዳ እየሆኑ ለራሳቸውም እያደጉ ነው። እና ታርቀዋል። የመዳም ቅመሞች አሁን ልባችሁ ይረት ማለት ነው። በየትኩትኩ ብዙ ጦርነት ነበረ በና አብርሃም የተነሳ በና አብርሃም የተነሳ ጥሩ ነርነት ነበር ማለት ነው። እና ውዶችዬ የመዳም ቅመሞችም ስንት ጦርነት አነስተው ነበር ስንት ራ የራሳቸው ነገር እንዳይኖሩ ስንት ጦርነት ነበር ማለት ነው። እና አሁን ሰላም ወርደዋል። ተረጋጉ ተረጋጉ ተረጋጉ ማለት ነው። ውድትዬ ሁላችሁም እንደምታረቁም ተስፋ እናደርጋለን። ከነ ፍቅር ፍቅርም በእነሱ የተነሳ ወደ ድሮ ፍቅረኛችሁ ተመልሰሻል ምናምን ብለው ጥሪ ይዘዋት ነበረ። አሁን እንደምታረቁ ተስፋ እናደርጋለን። እዝላይም ጋሽ እየትቷቸው ሁደዋል አውሮ ብሎ ማለት ነው። እዝላይም ጽጊ ጽጌ እየምክረቻቸው ሁላችን ጥፋተኛ ሞች ነን እና ከሁን በኋላ ከሁን በኋላ እንደዚህ ነገር አይፈጠርም ወድሮ ከሁን በኋላ እንደዚ አይነት ነገር አይፈጠርም ወድሮች ወደ ድሮ ሰላማቸው ተመለሱ ብላቸዋለች ማለት ነው። ድርድራቸው ይመለሳሉ፣ ይታረቃሉ ማለት ነው። እነሱም በመሀላችን ከአሁን በኋላ እንገባም ዳንም ሆነ እኔም ሆነ ሁላችን ጓደኛችሁ ጓደኝሞቻችሁ በመሀል አንገባም ብለዋለች ማለት ነው ውዶችዬ። እና ይሄ ይመስላል ዛሬ እዚህ ላይም ሁለታቸውም ጽግም ትሄዳለች፣ ሁለታቸውም ይቀራሉ ማለት ነው። እዚህ ላይ ሁለታችሁ ቀሩ ማለት ነው። እና መናገር ልናገሩ ፈልገው አተፋፍረው ነው መሰለኝ ወደ እንደ አዲስ ማለት ነው ወደኋላ ተመልሰው አብርሃምም የጥፋተኝነት ስሜት ተሰምቶት ልናገራት ሳላናገራት ነው መሰለኝ እጁ አይዘዝም ማለት እሷም ፍትሐ ዙሯለት ጸጥ አለች ማለት ነው። በቀጣይ ቪዲዮ ታርቀው እየሳቁ እንደሚመጡ ተስፋ እናደርጋለን። እና እስከምንመጣ መልካም ቆይታ ይሁንላችሁ። ውድድዳረጋችኋለሁ ወደ ቤተሰቦች ላይክሸር ሳብስክራይብ አትርሱ። እና በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላማችሁ ብዝት ትርፍ ትርፍ ትርፍ ይበልልኝ ማለት ነው። ላይክሸር እንዳትረሱ ይ